መነሻችንን ከዳግማዊ ቆስጠንጢኖስ ንጉሥ ነገሥት አፄ ዘርዓ ያዕቆብ መናገሻ ከተማ የብርሃን አምባ የታሪክ ማኅደር ደጋሟ ጥንታዊ ከተማ ከሆነችው ደብረ ብርሃን አድርገን ከከተማዋ ምስራቃዊ አቅጣጫ 42 ኪሎ ሜትር ርቀት ላይ መገኛዋን ወዳደረገችው አንድ የታሪክ መዝገብ ወደሆነች ጥንታዊ ከተማ ቅንተናል። ቀደምት የሸዋ ነገስታት መናገሻ የነበረች የበርካታ ታሪካዊና ጥንታዊ አብያተ ክርስቲያናት ገዳማትና አድባራት መገኛ የታሪክ የቅርስ ደሴት እንደሆነች የሚነገርላት በቀዝቃዛ አየሯ የምትታወቀው የነገስታቱ መንደር አንኮበር። ተፈጥሮ በለገሰቻት መልካ ምድራዊ አቀማመጥ በርካቶች ለማየት የሚመኟት ከተማ ናት አንኮበር። ከከተማዋ አራት ኪሎ ሜትር ርቀት አካባቢ ወደሚገኘው ታሪካዊና የፈውስ ስፍራ ወደሆነው የአናዥጋ መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ጉዟችን እንቀጥለናል። የተለያዩ ጥንታውያን አብያተ ክርስቲያናት የተከበበ ሲሆን በዕድሜ ጠገብ ሀገር በቀል እፅዋት የተሸፈነ አስደናቂ ስፍራ ነው፣ የአናዥጋ መጥመቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን። ቤተ ክርስቲያኑ መቼና እንዴት ተመሠረተ ስንል የወረዳው ቤተ ክህነት ጸሐፊ ሊቀ ካህናት ቃለ ሕይወት አብተወልድን ጠይቀናል። ቀደም ሲል ከደብረ ሊባኖስ የሴቶች ገዳም የመጡ አንድ እናት ከደብረ ሊባኖስ አዲስ አበባ፣ ከአዲስ አበባ ደግሞ ደብረ ብርሃን መጥተው ትራንስፖርት በደንብ ስላልነበረ ተቸግረው እዚያው ደብረ ብርሃን አድረው በጠዋት አዳሪ መኪና ወደ አንኮበር ተጓጉዘው ጎረቤላ ከተማ ሲመጡ አንኮበር ሚካኤል ቤተ ክርስቲያን የት ነው ብለው ሲጠይቁ በዚህ በመንገድ ወርዶ ነው አሏቸው። መንገዱን ይዘው ሄደው ቅዳሴ ሲወጡ ነሐሴ 16 ቀን አንኮበር ቅዱስ ሚካኤል ማህበረ ካህናቱ የውዳሴ ማርያም ጸሎት በሚያደርሱበት ጊዜ ነው እዚህ አናዥጋ መጥመቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን መተከል መቻል እንዳለበት በአካባቢው ደግሞ ፈዋሽ የሆነ ጥንታዊ ጸበል እንዳለ ተናግረው ታላላቅ አባቶች ነበሩና ወደ መጡበት ተመልሰው ሄዱ። ከነዚህ ታላላቅ አባቶች እንዲህ አሉ። እናት ከደብረ ሊባኖስ መጥተው መልእክት አስተላልፈዋል። በምንጠይቅበት ጊዜ ትክክለኛ ነባር የሆነ ጸበል፣ ፈዋሽ የሆነ ጸበል በአናዥጋ አካባቢ ጫካ ጎጥ ውስጥ ይገኛል ብነውናል ና ይሄ ነገር ተባርኮ አንድ ነገር መደረግ መቻል አለበት። ወደፊትም ደግሞ እዛ ቦታ ላይ ታቦተ ህጉ እንደሚተከል ነገሩን ይህም መነሻ አድርገን ወደፊቱ በ91 ዓ ም አጥር አስራ ሁለት ቀን በዓለ ጥምቀት ነበርና በዚያን ቀን አድባራቱ እዚህ ጨፋ የሚባል አካባቢ ላይ በአንድነት ያከብራሉ ከጥንት ጀምሮ። ከዚያ ላይ ማህበረ ካህናቱ መጥተው ጸበሉ እንዲባረክ ካደረግን በኋላ ይሄ ቦታ በዚያኑ ቀን ነው ተባርኮ ወደ ስራ የተገባው። በርካቶች መጥተው ከህሙማቸው የሚፈወሱበት ለብዙዎች ረክት የደስታቸውን ምንጭ የሆነ ፈዋሽ ጸበልን መገኛ ነው። እዚህ የቅዱስ ዮሐንስን ታሪክ ብንናገር እጅግ በጣም አንደበት ያጥረናል። እኔ በጣም ታማሚ ነበርኩ፣ ያመኝ ነበረ በጣም እንዲህ ወገቤ በጣም ጉንብስ ብዬ አሞኝ ለብዙ ጊዜ እንትን ነበረ እና ሶስት ቀን ብቻ ነው ጸበሉን የተጸበልኩት። ከዚህ በኋላ ቀጥ ብዬ ይኸው ድኛለሁ፣ ፈውሶኛል፣ አድኖኛል። በርካታ ገቢረ ተአምራት የሚፈጸምበት የነቢይ ሐዋርያ ካህን መጥምቀ መለኮት ቅዱስ ዮሐንስ በረከት የበዛበት አማላጅነቱ ያልተለየው አስደናቂ ስፍራ ነው። የአናዥጋ መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን በጣም በትልቁ ደረጃ የሚታወቀው ግን በጸበሉ ፈዋሽነት ነው እና በወረዳ ውስጥ ያለ ምእመናን እንደገናም ደግሞ ከወረዳ ውጭ ያሉ ወገኖች እየመጡ በዚህ ጸበል በከፍተኛ ደረጃ ፈውስ አግኝተዋል። የምዕመናን ቁጥር አነስተኛ በመሆኑና የካህናት እጥረት በመኖሩ አገልግሎቱ በዕለተ ሰንበትና በቅዱስ ዮሐንስ በዓላት ብቻ እንዲሆን ተገዷል። ቤተ ክርስቲያኑ የራሱ የሆነ በቂ ገቢ የሌለው በመሆኑ አገልግሎቱም በተገቢ መልኩ ማከናወንና የአካባቢው ምእመናን አሳታፊ ማድረግ አልተቻለምና ሁሉም በሚችሉት ሁሉ እንዲደግፉና ቤተ ክርስቲያኑ በልማት እናሳድግ። እሺ ህዝበ ክርስቲያን እንግዲህ እንደምታዩት ያለንበት ቦታ አናዥጋ ቅዱስ ዮሐንስ ወይም ጫካ መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ነው። ያለንባት እንግዲህ ማቃኝ ሆነች በጣም ጠባብና ለአገልግሎት እንኳን ማትመች ነው። እንግዲህ ካሜራ ላይ ሲታይ ትልቅና ሰፊ ሊመስል ይችላል። ውስጡ ግን ያው በአካል ተገኝቶ ሲታይ ደግሞ በጣም ትንሽና ለአገልግሎት የማይመች ነው። እንደሚታየው ጣራው ራሱ አጭር ነው፣ ግርግዳውም አጭር ነው። ዲያቆናት እንኳ ለአገልግሎት በሚያገለግሉ ጊዜ ጧፍ ሲዙ እንኳ ኮርኒሱ እንዳታቃጠሉ ዝቅ አድርጉ እያለን ተጠንቅቀው በችግር ነው እናያለ ነው። እንደው እያያችሁት ነው ያለውን ነገር ሁሉና የተሻለ ነገር እንድንሰራ ያው ህዝበ ክርስቲያን እየጠየቅን ነው። እና ይሁን እንደምታዩት ነው ይህም አጭር ነው። ከቁመቴ እኩል ነው። አምፖሉም ያለው የምታዩት ነው አጭር ነው። ግርግዳውም አጭር ነው። ለአገልግሎት አይመችም። ወረብ ሲወረብ እንኳ መቋሚያውን እንኳ ይዞ እንደ ልብ መንቀሳቀስ የማይቻልበት ነው እና ወደ ተሻለ ቤተ ክርስቲያን እንድንሰራው ፈጠን ብለን እንድንወጣ እንደ ህዝበ ክርስቲያን ብትረዱን እያለ ነው የምንጠይቀው ዚህ መቅደሷ እንደምታዩ እንደምታዩ ያነጭ ያው እንደምታዩት እኔን እንኳ እጄን ዘርግቼ መቆም አልችልባ። በጣም በጣም በጣም ጠባብ ነች። ያው መሬቱም እንደምታዩት ሳር ጉዝጓዝ ነው። መሬቱንም ብታዩ ደግሞ ያው ጭቃ ነው። እንደምታዩት ያው የሚታይ ነው፣ ጭቃ ነው ውስጡ። ያው ጎርፍም ስለሚያስገባ እና በጣም ለአገልግሎት ከባድ ነው። ዛሬ ትንሽ ዝናቡ ቆም ስላለ እንደ ልብ እንረማመዳል እንጂ ቅዳሴ ላይ ራሱ በዋስ ቦጭ እያለ ነው የምንቀድሰ ያው ውሃ ነግቶ ደግሞ ቅዳሴ ቢከብድም የግድ መሆን ስላለበት እያደረግነው ነው ነው ከውጭ የምታየው ደግሞ ይህንን አሁን የሚያንቀሳቅሰው ንፋስ ነው። ግድግዳ ይወላችሁ እንጨት ነው። አልተመረገም። ከውጭ ቆርቆሮ ነው ያደርግ ነው ንፋሱ ግን እየገባ ያው ያስቸግር ነበር። ለዛም መከላከያ ይሆን ዘንድ ይህን ጨርቅ እንግዲህ ከአንድ በጎ አድራጎት አግኝተን ይህን ለማልበስ ይችለናል ያለውን ችግር አይቶ ይህን እንዲህ ብናደርገው የሚል ሀሳብ አምጥቶ ነውና ና ወደ ተቻለውና ወደ ተሻለው ብንሄድ እና ብትረዱን ነው የምንለው። የምታዩት እንግዲህ በጣም ከባድ ነው ቤተ መቅደስ ውስጥ እንግዲህ መጥመቀ መለኮት ቅዱስ ዮሐንስ ጥንታዊው የሆነ ጽላቱና ና የእናታችን የቅድስት አርሴማን ያለው እና ለአገልግሎትም በጣም እየተቸገርን ስላለን እንደው ሁላችሁም አይን አይቶ ልብ ይፈርዳልና ይፈርዳል ሁላችሁም በዓይናችሁ አያችሁት። እና ተባብረን ይችን ቤተመቅደሷን ቤተ መቅደሷን ብንጨርስላት የአናዥጋ መጥመቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን በ1733 ዓመተ ምሕረት በመርዳ አዝማች ቸር አማሃ ኢየሱስ የተመሰረተው ጥንታዊ አራዳ ጊዮርጊስ ቤተክርስቲያን ስር እየተዳደረ ይገኛል። የቀድሞ ህንፃ ቤተክርስቲያኑ በዕድሜ ብዛት ፈርሶ አገልግሎት የማይሰጥበት ሁኔታ ላይ በመድረሱ ከውጭና ከሀገር ውስጥ በሚገኙ በጎ አድራጊ አካላት አዲስ ዲዛይን ተሰርቶለት ወደ ግንባታ ተገብቷል። እሺ፣ ይህ እንግዲህ እንደምታዩት የምንጠቀምበት ቤተልሔም ነው። ያው ተንዶ አስቸጋሪ ነገር ነው። ዝናብም ስለሚያጠቃው የአካባቢም ደግሞ መሬቱ የተረጋጋ ስላልሆነ በካብ ስለተደረገ ብቻ ጥልቅነት ስለሌለውና ጥሩ መሰረት ስላለያዘ ያው እየፈራረሰ መሆኑን ታያላችሁ። እና እዚህ ውስጥ ነው አስቸጋሪ ነው። ለዲያቆናቶችም ለአገልግሎት አልተመቻቸውም። ወደ ውስጥ ተንዶ ይመታቸው የሆነ እንደ ውጭ እንደሚናደ ሁሉ እያልን በጣም ስጋ ላይ ነው ያለነው። እና እንደው የተሻለ ነገር ሰርተን ለማለፍ ያው እንግዲህ እንደምታዩን ነው። ዓይን ዓይን አይቶ ልብ ይፈርዳል ነው አይናችሁ የሚሆኑ እና እዚህ ውስጥ ነው እየተገለገልን ያለ ነው። ቤተልሔም ብለን እንግዲህ የምንሰራበት ይሄ ነው እና ህዝበ ክርስቲያን ይሄን አይታችሁ ደግሞ እንደው የተሻለ ነገር እንድናደርግ ብንረዳዳና፣ ቤተክርስቲያንን እንደው ወደ ተሻለ ነገር ብንወስዳት በማለት ነው እንግዲህ የምንጠይቃችሁ። ዛሬ ደግሞ በጎ አድራጊዎች የእግዚአብሔር ቤተሰቦች የመንፈስ ቅዱስን ኃይለ ረድኤት የሚከታተሉ ሰዎች ህብረት በመፍጠር ያለ አቅማቸው አቅም አውጥተው መንፈስ ቅዱስን አጋዥ አድርገው መንፈስ ቅዱስን ሀብት አድርገው ጀምረውታል። እንግዲህ እንዲያውም በጣም ቆንጆ ደረጃ ላይ ደርሷል ማለት ይቻላል። በቅርብ ጊዜም ደግሞ ተጠናቆ ውጤቱን እንደምናይ ነው እንግዲህ ከእግዚአብሔር የምንጠብቀው። የጀመሩትንም የሚተባበሩትንም እግዚአብሔር ይርዳልን እንላለን። የመጀመሪያውን ህንፃ ቤተ ክርስቲያን የሁላችንን ምርብርብ የሚጠይቅ ነውና ተባብረን እንጨርስ፣ እንባረክበት፣ ከቅዱስ ዮሐንስ በረከት እንሳተፍ መልእክታችን ነው። የመጥምቀ መለኮት ቅዱስ ዮሐንስ በረከት ረድኤት ከሁላችን ጋር ይሁን።